በጣም ብዙ ሰው ሪፖርት ስለሚያደርግብኝ ከዛም በኋላ ኮፕሊንክ እንደ በፊቱ አይደረግልኝም ምናምን። የእኛ ሰው አይጥመድሽ፣ ከጠመድሽ ከባድ ናቸው። እንራገጥማ ሁሉም። እኔ ጋም አምስት ሺህ ሰው ይገባል። እንደ አምስት ሺህ አስር ሺህ ሰው ሁሉ እኮ ነበር ድሮ እኔ ጋ። የመጀመሪያ አካውንቴ ነው እኮ ይሄኔን ያጠፉት። ስንት ሺህ ተከታይ ነበረች በድሮ የመጀመሪያው? ሁለት መቶ ሰማንያ ስድስት ሺህ ሁለተኛው ደግሞ መቶ ስልሳ ዘጠኝ ሺህ አምስት ስድስት አካውንት እኮ ነው የተዘጋብኝ። ለምን? ምን እየደረግሻቸው አንቺ? ሙስሊሞቹ ናቸው የአንቺ ዘመዶች ያዘጉብኝ አካውንቴን ሪፖርት እያደረጉ። አዚያ የሚሏት ሴትዮ አዚያ ነው፣ አሲያ ሚሏት ማነው የሚሏት? ይህቺ ቋቋት ተማሮጊት አሲያ። ኧረ እነ ፋቴ ይመጡብሻል ዝም በይ። አሁን አንቺ ክፍታ ፍልሻል አንቺ እንዴ። አካውንቴን እየበዱት ታዲያ እንዴት ነው ማለት ሳደበው ሴትየዋኔንም ሶስት ዓመት ሙሉ መቀመሽ ነውይ ለሳችው ጥቁር ነው እነሱ ጋ ባትነካኪ ይሻላል። ያደርጉኛል ከዚህ በላይ ስድስት ሺ ሮ እኮ ነው ያዘጋችብኝ እኮ አካውንቴ ውስጥ ከዚህ በላይ ምን ታድርገኝ? ያ ሽማግሌ እዛው አናቷ ላይ እንዳለ ይደፋ። እነዚያማ እናቴ ዩኒ ማኛን አንድ ሚሊዮን እያልኩ አንድ ሚሊዮን በሰከንድ ውስጥ እኮ አፍርድች፣ ያስበሉለት የኔስ በሰከንድ በንጋታው ተነስቼ ቲክቶክ ልገባ ላለው ቲክቶክ የለም። ደግሞ ሌላ አካውንት አልነበረኝም። ከእነሱ ጋር ስትታይ ነት ነጠላሽን ይዘሽ ወደ ቤተክርስቲያንሽ መጨጣለዋቸው። አልተጣላቸውም እኮ መጀመሪያ ሙስሊም ሆንኩኝና ከዛ ተውኩት። አራት እና ታዲያ ግዴታ ሙስሊም ለምን አለሽን ብሎን ያዘግብሽ ለምን ተውሽ፣ ብለው ከዛ። ስትሰልሚ ግን ማለት እንዴት ሰለም? ሰክሬ ነው እንጂ ጌም ቅጣት ይመስሉኝ። እረ ይችን አካውንቴን እንዳያዘጉብኝ ተይኝ፣ በቃ ተፋችን። እንዴ! ምን ያስቃለው? ከዛ እስከሰለምሽ በኋላ ማለት ስትሰልሚ እንዴት ማለት ፈልገሽ? አንቺ ሴትዮ እኔ ክርስቲያን ነኝ፣ አታነጋግኝም እኮ ፈልገሽ ነው ያደረግሽው። ወላሂ እውነተኛ ታሪክ ነው፣ ልንገርሽ ክለብ ነበርኩኝና ከክለብ መጥቼ ጌም ገባሁልሽ። ጌም ከዛ ሰባት ሺህ ሰው ነው ምናምን ነበረ። ጌም እየተጫወትኩኝ ከዛ ሞባረከ ገባ፣ ሞባረከ ገባ የጌም ቅጣት መስሎኝ እኮ ነው መቤቴ። መጀመሪያ እኮ የጌም ቅጣት መስሎኝ እኮ ነው። ከዛ ሻሃዳ ያዣ ላይ ሙባረክ። ከዛ እኔ ደግሞ አሻሃዶ አልኩኝ። ከዛም ሰለመች ተባለ፣ እንጂ አምነሽበት አይደለም። አላመንኩበትም። እንዴት ነው ማምንበት? እንዴ ክርስቲያን እኮ ቤተሰቦች፣ ክርስቲያን ራሴ፣ ክርስቲያን። እንዴት ይሆናል? ተይዝ፣ እናቴ አታነካክኝ። ለራሴ ሆዴር ቦታ ጭራሽኔ ስለ ፖለቲካ ስለ ንትለዋራ ነው። ከዚ ዞሩብሽ ምን አይነሽ? እሺ ከዚ ዞሩብኝ ዞሩብኝ በዘርሻይ ድረስ ቀጠቀጡኝ ቀጠቀጡኝ። ቅጥቅጥ ነው ያረጉኝ። በስመ አብ ወልደፈስ ቅዱስ አላምላክ ቅጥቅጥ አካውንቴን እያዘ ቅጥቅጥ አረጉኝ እኮ እንዳልሞት እንዳልድን አርገ ከዚም አዲስ ከፈትሽ መጣሽ አዲስ ከፍችን መቶ ስልሳ ዘጠኝ ሺህ ገባሁ ማለት ነው በሶስት ቀን እዛ። እኔ ቫይራል ነበርኩኝ እኔ ነበርኩኝ ቲክቶክን የተቆጣጠርኩት ማለት ነው። አዘጉት እሱንም በንጋታው ከዛም በኋላ አላስቀምጣሉ በቃ በአካውንት ይመጣል ይጠፋል፣ ይመጣል ይጠፋል። በቃ የመጀመሪያ ጊዜ አካውንት ይሄኛው አካውንቴ ሲበረክትልኝ አንድ ወር ቆየ እንዴ አሁን በቅርብ ነው እንዲህንን የከፈት እና ከዛ ተውኩት ቲክቶክ አንድ አመት ተውኩት፣ ወጣሁ በቃ ከቲክቶክ አስጠላሽ አስጠላይ ቲክቶክ በቃ ወጣሁላቸው ጠቅልዬ። አስያማ እኔ በሃይማኖቴ አልደራደርም። እኔ አሁን ለምሳሌ ግን በቃ እኔ ነኝ የጀነት ቁልፍ ምንቁልፍ ያዝኩት እኮ ነው የምትለውች፣ መሀዬ አስያ የምትባል ሴትዮ በጣም ባለጌ ባለጌ ባለጌ ናት። ይቅርታ አድርጊልኝ እንጂ በጣም ባለጌ ሴት መርዝ ናት መርዝ በጣም እንዲህ አላህ እኮ ሲጀመር አይወደውም። እንደዚህ ምቀኛ ሆኖ አላለም። እግዚአብሔር ምቀኛ ሆኖ አላለም። እሷ ግን ምቀኛ ናት፣ በቃ ትለያለች። ምቀኝነቷ በጣም አይን ያወጣ ነው። ኧረ እንገልሻለን ውሉ ብለው ነበረ። የአስያ ባል ነጭ ነው ይሉኛል። እኔ ምን አውቄ? ምን ያደርጋል እሱማ ግሌና እየደበቀ ወታ። ስብሃን አላ በፊት እኮ እንደኔ ከኔ የባሰች እኮ ዱርዬ ነበረች እኮ አይቻታለሁ። ፎቶን ዱር ከኔ የባሰች ተገላልጣ የምትወጣ ሴት ነበረች። በዚያ ደግሞ እኔ እኔ አሁን ለምሳሌ ተገላልጨ እየሄድኩ ነው። የውስጤን የሚያውቀው አንድ አላህ ብቻና ብቻ ነው። የኔ ውስጥ ምን እንደሚያስብ እና እሷ ስለተሸፋፈነች ብቻ እዚህ ልትሞጣሞት

አዋለሽ እንዴ እኩል ግን አይደለንም። ያለ ነው ለምን? ቆይ እስኪ ጌሙን ላጥፋው። አሁን የትን ያለች ቤት ነኛ? እስኪ ወጥሽ ግቢ። እየታየሽኝ እኮ አይደለም ነጁ ንጉስ ነው አባቴ። አሁን መጣሽ? ምን ሆነሽ ነው አንቺ ሴት? ሪፖርት አርገው ነው እንዴ ጨልም ያለ? አዎ ጨልም እኮ ነው ሁሉ ራሴን አጣሁት እኮ ነው። ምን ሆነሽ ነው የተውሽኝ? ኧረ በጸባይ እያወራሽኝ ነገር አልተመቸኝም ማለት አልገባኝም። አልተመቸኝም፣ ይሄ ጸባይሽ። ምን አይተሽ ነው? ምን አስብሽ ነው? ምን አይቻለሁ? ምን አስቤያለሁ? ሴትዮ እኔ በጣም ነው የምጠ ሲጀምር፣ እኔ አሁን ይሄው ልታጣላኝ ነው አሁን ከሰው ጋር አንቺ። ሴትዮ እኔ እዚህ ጋር ያክስትሽ ልጅ እኮ አይደለውኝም። ሴትዮ አትበይም፣ እያለሁ ሴትዮ እንዳትይኝ። ጀመራት ህይወት፣ ሴትዮ ትለኛለች። አሮጊት ልትለኝ እኮ ነው።

አንድ ሚሊዮን ዶላር እና የሰው ህይወት እኮ እሸጠዋለሁ? ጀመራችሁ። እኔ አልኳት፣ አንቺ አትለኝ አንቺ ሴትዮዋ አትለኝ ብዬሻለሁ ፍሬ። ወይ አሁን አዲስ አበባ ላይ፣ ሀገርሽ ላይ መኪና አለሽ፣ ቤት አለሽ፣ በቃ በህይወትሽ የሚያስፈልጉሽ ነገሮች ሁሉ አሉ። ያ ነገር ኖሮሽ የአሜ- አሜሪካ የሚሄዱ እድል ቢመጣልሽ ወይም ብታገኝ ትሄጃለሽ? ወላሂ ሀገርሽ ላይ ትኖሪያለሽ? ኧረ እኔ ሀገሬ ላይ ነው ዘና ብዬ የምኖረው። እውነት በይ እግዚአብሔር። መኪና ካለ ቤት ካለይ በቂ ንብረት ካለይ ምን አገባኝ ስደት ሚሄደው። ቆይ እኔ ግን ለምንድን ነው ውስጤ እሺ ብሎ የማይቀበለኝ? ምን ቤት አለሽ እንደ ሀገር ቤት መልክ ነው። እያግኝቻቸዋለሁ ማር። አመሰግናለሁ። የለኝም፣ ቢኖረኝ ራሱ የምኖር አይመስለኝም። እኔ ቢኖረኝ ሀገሬ ነው ምገባው? እኔ ደግሞ ሺ አይለኝም። ምክንያቱም ሀገር፣ ምናልባች ሀገራችን ሰላም ስለሌለ ሊሆን ይችላል። እና ከአንቺ ህይወት ጋር ምን ያገናኘዋል? ሰላሙ አንቺን ማን ይነካሻል? እንዴት አይነኩኝም? አንድ አዲስ አበባ ብቻ እኮ ነው ኢትዮጵያ ምድር ላይ ሰላም ሀገር ያለው? ሌላው ፎርም ማይሰጥ ይርበኛል። በላሽ ግን ምግብ ከነጋ ብስኩት ነው የምባለው ምግብ የለኝም። ለምን? ረሃነኛ ውይ ምግብ ምግብ የለም። የምርሽን ነው የኢትዮጵያ መቼ ብር ልክ ያውቃሉ። ታድያ ለራሴም አልሞላልኝ አይደለም ልልክ እውነት አዎ። አያቸዋ ሴቶችዬ፣ የአረብ ሀገር ሴቶች እኮ እንቁዎች ናቸው። አሁን ፍሬ የራሷን የወጥ ጸዳ ብላ ትኖራለች። መቼ ሞልቶልኛል። የአረብ ሀገር ሴት ግን ሳይሞላላት ራሱ ትጋጣለች። እኔ ለራሴ መጀመሪያ ለራሴ መጀመሪያ ከራስ በላይ ነፋስ። ተረድክኝ? እኛ ደግሞ በቃ ቤተሰብ እኛ መኖር የምንፈልገው የቤተሰቦቻችንን በቃ እነሱን ካኖርን በኋላ ነው። ኖ ቤተሰብ እንዳለ ሆኖ ግን ራስሽም መኖር አለብሽ። መጀመሪያ ቤተሰብም ኦፍኮርስ መርዳት ግዴታሽ ነው፣ ቤተሰብ መርዳት ግዴታሽ ነው እኮ። ግን ከራስሽ አስበልጠሽ እኔ አሁን ቤተሰቦቼን አላስቀድምም። ቅድሚያ ለራሴ ነው። ስደት ላይ ነኝ ያለሁት። የሚያበላኝ የለም፣ የሚያጠጣኝ የለም። ገብቶሻል? አንድ ብር የሚሞላልኝ ሰው ስለሌለ ቅድሚያ ለራሴ ነው። እዚያ ጋር ነው ነው ነግን ለቤተሰቦች የምኖረው እነሱ ወንድ ነው የሚቀልቡት። ወላይ ለአንድም ወንድን የቀልቤ አላቅም። ስራም አልጠፋብኝ አሁን ላይ በይኑም አላሰል ፈረስት ዮር ሰልፍ። ያ ኦፍኮርስ ማይወር ልድ ፈረስት ራሴን፣ ከዛ ቤተሰቦችን። ግን ልጆቼ እያሉ ግን ለልጆቼ ነበር ምኖረው። አይገርምሽም? ለልጆቼ ብቻ ነው የኖርኩት። ትሪፕል ጋስ ትሪፕል ወይ ትሪፕል ዩዘ ትሪፕል ዩዘ ትሪፕል ቤተሰብ፣ የኔ ፍቅር፣ የኔ እህት አለም ቤት የተጠብቅሽ የኔ ፍቅር፣ በሰላሙ ለሽ ግቢ ተባረኪ፣ የማታ እንጀራ ይስጥሽ። እንደገና ጆይን አለች ይሄን ሁሉ